እንኳን ዘንቦብሽ እንዳውም ጤዛ ነሽ ይባላል። እና ብሩኬ ድሮም ሳያጠፋም እራሱ የሚወቀስ ልጅ ነው እንኳን ይሄ ነገር ተፈጥሮ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ፣ ውድ ቤተሰብ ማለት ነው። በነገራችን ላይ እኔ ሀይሚና ብሩኬ እንዳይለያዩ ከሚፈልጉት ሰዎች መካከል አንዷ ነኝ። በፍጹም የእነሱን መለያየት አልፈልግም፣ በፍጹም ማለት ነው። እና ነገር ግን በጣም የገረመኝን ነገር መናገር ፈልጌ ነው የመጣሁት ማለት ነው። በመጀመሪያ ዝም ብላችሁ ሌላ ነገር የምታወሩ ሰዎች ለሃይሚ ጸሎት አድርጉ። አሁን ሃይሚ ትክክል ሰው እንዳልሆነች በትክክል ይገባችኋል፣ ይረዳቸዋል ማለት ነው። በቃ በትክክል አእምሮዋ እያሰበች አይደለም። አሁን ላይ የሆነ ነገር ነግቷታል ይሄ ልጅ። አዎ በትክክል የሆነ ነገር አድርጓታል። ምክንያቱም ነይ ሲላት ትሄዳለች፣ ሲላት ትመጣለች። እንደዚህ ነው እየተፈጠረ ያለው። ይሄን መጀመሪያ ልትረዱ ይገባል ማለት ነው። ልጅቷ አሁን ጥሩ ሁኔታ ላይ አይደለችም። ይልቁንስ ካዘናችሁላት ጸልዩላት እና ሃይሚ ወደ ቀልቧ ተመልሳ የድሮ ሃይሚ እንድትሆን እኔ ፍላጎቴ ነው ማለት ነው። ሲቀጥል እነሱ ገና በስንት ሴራ ተተብትበዋል። እናንተ የራሳችሁን ሙድ ታራምዳላችሁ። ከዛ ጋር በቲክቶክ ሆነ በዛ እየተዘዋወራችሁ ብሩክን ትሰድባላችሁ። ነገር ግን ከዚህ ጋር ያለውን ሴራ እናንተ አታቁም። ከጀርባቸው ምን አይነት እየተካሄደባቸው እንደሆነ ከዛ በመቀጠል መናገር የምፈልገው ግን ማለት ነው አሁን እንደዚህ ብሩኬን ይሄ አንተ ሱሪ ሳይሆን ቀሚስ ነው መልበስ ያለብህ የምትሉ ሰዎች ለእናንተ አንድ ነገር ልበላችሁ ከዚህ በፊት ብሩኬና ሀይሚ ሲጣሉ ሀይሚ ተይ ብሩኬ ላንቺ እጅግ ነው የሚያስብልሽ ላንቺ ምርጥ ወንድ ነው ጥሩ ወንድ ነው የሀገርሽ ልጅ ነው አንቺን የሚጎዳሽ ልጅ አይደለም በአጠቃላይ ብሩኬ ማጣት የለብሽም ከብሩኬ ጋር መሆን አለብሽ ብለን ስንናገር ምንድን ነበር የምትሉት የወንድ ዳይፐር ምንድን ነበር ደግሞ ይሄ የወንድ ጥማተኞች ናችሁ ስትሉ ነበር አይደል? እንደዚህ መልካም ነገር የሚናገሩ ሰዎችን ታዲያ፣ አሁን ብሩኪን ሴታ ሴት አሳልፎ ሰጠ የምትሉት የፈለጋችሁት ታረል እንደሆነላችሁ። ሃይሚን ከብሩኪን መለየት አይደለም የምትፈልጉት የነበረ? ይሄው፣ ደስ ይበላችሁ፣ ተለየችላችሁ። ሶ ብሩኪን ምን ያሰድባችኋል? ከዚህ ጋር አሳልፎ ሰጣት አልሰጣት፣ እናንተ የምትፈልጉት የነበረ ብሩኪንና ሃይሚን እንድለያዩ ነው። ምክንያቱም በዛ ሰዓት እንደዛ መልካም ሰው መልካም ምክር የሚናገሩ ሰዎችን ስትሳደቡ ነበረ የወንድ ዳይፐር እያላችሁ ማለት ነው። አሁን እንደዚህ ምን ያስብላችኋል? በብሩኬ ላይ ምን ያናድዳችኋል? የፈለጋችሁት ነገር ስለሆነላችሁ ማለት ነው። እና ሌላው ከጀርባ ከሀይሚ ላይ ምን እየተካሄደ ነው? ወንድሞቿ ምን እያደረጉ ነው ብላችሁ ከጀርባ ያለውን ነገር መርምሮ መጀመሪያ ምንም ነገር ሳታውቁ ከሰው ላይ ዝም ብላችሁ አትወረዱ። በመቀጠል ብሩኬ እነግሯችኋለሁ እኮ ማለት እኔ የድሮ ሙድ አላራምድም፣ እኔ ካራዲዮቹ ጋር ነው መራመድ የምፈልገው አላችሁ እኮ። እና በግድ ጠልፉ እንዲያስቀምጣት ነው እንዴ ፍላጎታችሁ? እንዴት የሰው ልጅ በግድ አፍቅረኝ ተብሎ ይያዛል? ሃይሚ ከዚህ ጋር ብሩኬ አይንና ላይም በቃ አልፈልግም፣ ከህይወቴ ውጣ፣ እየበጠበጥከኝ ነው አለችው አይደለ ቃሏን አከበረ ወጣላት እናንተ ምንድን ነው የምትሉት አሳልፎ ሰጣት አሳልፎ ሰጣት ምን ሲረካከቡ አይታችሁ እንዴ ምንም አሳልፎ የሰጣት ነገር የለም እና እንደዚህ የምትሉ ሰዎች ካቆማችሁ አቁሙ ከቀጠላችሁም መብታችሁ ነው ብሏቸዋል እናንተ ሴት አላችሁ ምንም አላችሁ ብሩክ ጋር ምንም የሚቀነስ ነገር የለም ወንድ ልጅ እንዲያውም ኮራ ጀነን ሲል ነው ገባችሁ አይደለ ወንድ ልጅ ሲሽለጠለጥ አያምርበትም ስለዚህ ሃይሚ ደግሞ ይሄ የምታደርገው ነገር ጥፋት እንደሆነ ገብቷት በቅርብ ትመለሳለች ብዬ ተስፋ አደርጋለሁ። ይህን ነው ልላችሁ የምፈልገው።